ኮንቲኒስሊ ኦፕሬቲንግ ሪፈረንስ ስቴሽን መሬት ላይ ተተክሎ የሳተላይት መረጃን ያለማቋረጥ የሚቀበልና መረጃን የሚያሰራጭ ቴክኖሎጂ ነው። ይህ ቴክኖሎጂ ቀናትን ይፈጅ የነበረ የመገኛ መረጃን በሰዓታትና ደቂቃዎች ውስጥ በሳንቲሜትር ደረጃ ማግኘት ያስችላል። ከነበሩት ቴክኖሎጂ የሚለይበት አንደኛው የጊዜ ቆጣቢ መሆኑ ነው። ሁለተኛ የሪሶርስ የሚቆጥብ መሆኑ ነው። ሌሎች ደግሞ ቴክኒካል ጉዳዮች አሉ። የመረጃ ያለመጣጣም ችግሮች ከዚህ በፊት ያጋጠሙን ነበረ ማለት ነው። እና እንደዚህ ችግሮችን በእጅጉ የሚቀርፍ ቴክኖሎጂ ነው ማለት ነው። የአንድን ቦታ ስንጠቅም በአምስት ሜትር በሶስት ሜትር ጠቁሞ እንችላለን ማለት ነው፣ ወይንም ልናመላክተው እንችላለን። ይሄ ግን በአምስት ሚሊ ሜትር በአምስት ሚሊ ሜትር መረጃውን የአንድን ቦታ መገኛ መጠቆም የሚያስችል ቴክኖሎጂ ነው ማለት ነው። ገመድ ይለካ ነበር እንዲህ እንዲህ እያለ ቴክኖሎጂ ውስጥ አድጎ አሁን ላይ በኮኦርዲኔት በምንለው ወይም በካርታ ጥቅስ ነው የሚለካው። ስለዚህ ይህንን የሚሰሩ ጂፒኤሶች ይታወቃሉ ዓለም ላይ በእኛም ሀገር አብዛኛው ሕዝብ እየተጠቀመበት ነው ያለው ማለት ነው፣ በጂፒኤስ ተጠቅሞ መገኛ ቦታን ማመልከት ማለት ነው። አሁን ምንድን ነው የሆነው? ይሄ ኮርስ የሚባለው ጂፒኤስ የምንለውን ድሮ ስታቲክ ወይም ደግሞ ቋሚ የነበረውን የመረጃ አቀባበል ቀጣይነት እንዲኖረው የማድረግ ሳይቆራረጥ ሪል ታይም ወይም አሁናዊ የምንለው ማለት ነው እሱን መረጃ የሚሰጥ መሆኑ ነው። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከሳተላይት ያለማቋረጥ የሚቀበሉ ጣቢያዎችን ኢትኮርስ በሚል ስያሜ ወደ ስራ አስገብቷል። ኢንስቲትዩቱ በአዲስ አበባና ክልል ከተሞች አስር ጣቢያዎችን ያቋቋመ ሲሆን ዘጠኙ ስራ ጀምረዋል ከ2016 ጀምረን ነው ይህን ኢኒሺቲቭ ወስደን ስንሰራ የቆየ ነው። ዓለም የሚጠቀምበት ቴክኖሎጂ ነው። እንደ ኢትዮጵያ ሁሉንም ገጠሩንም ከተማንም እንሸፍን ካልን በጥናት ለይተነዋል ምን ያክል ያስፈልገናል የሚለውን እስከ ሁለት መቶ የኮርስ ስቴሽኖች ያስፈልጎናል። የኢትዮጵያን ከተሞች ብቻ አናዳርስ ካልን ደግሞ እስከ መቶ ያስፈልገናል። ስለዚህ አሁን ጅምሩ ነው ማለት ነው። አስር እየጀመር ነው። በቀጣይ እየጨመርን ነው ማለት ነው ይህንን ቁጥር የምንሄደው የከተማ ልማት፣ የመንገድ ቅየሳ፣ ሜጋ ፕሮጀክቶች፣ የአደጋ ስጋት ስራዎች፣ ግብርናና ሌሎች አገልግሎቶችን ተግባራዊ ለማድረግ የመገኛ መረጃ አስፈላጊ ነው። የቴክኖሎጂ ወደ ስራ መግባት የመገኛ መረጃ ለሚፈልጉ የተለያዩ ዘርፎች ከፍተኛ አስተዋጽኦ ይኖረዋል። የእኛ ቴክኖሎጂ በተተከለበት ሽፋን ውስጥ የሚገኙ ከተሞችን የካዳስተር ስራ በአጭር ጊዜ መስራት ያስችለናል። የመጀመሪያው ማለት ነው። ከዚህ ውጭ የመንገድ ስራም ሲሰራ የመስኖ ስራም ሲሰራ ሌሎች ትላልቅ መሰረተ ልማቶች ሲገነቡ የመገኛ መረጃን ይፈልጋሉ፣ የቅየሳ መሳሪያ ይጠቀማሉ። እነዚህ ሁሉ ከዚህ መገልገል ይችላሉ ማለት ነው። ለምሳሌ ግብርናን በሂደት እያዘመንን ስንሄድ ማዳበሪያ፣ የፀራረም ወዘተ ለዛ ስፔሲፊክ ሎኬሽን የተመጠነ አድርጎ መስጠት ማለት ነው። ፕሪሳይዝ ይሆናል ማለት ነው። ያን በማድረግ ምርታማነትን ማሳደግ ይቻላል። ቴክኖሎጂ ለከተሞች እድገትም ሆነ ሀገር ዲጂታል አሰራርን ለመዘርጋት ለምታደርገው ጥረት የማይተካ ሚናን ይጫወታል። ኮርስ ወደ ስራ ሲገባ እና በሂደትም ተደራሽነቱ እያሳደግን ስንሄድ በኔትወርኩ በሚካተቱ ከተሞች በሚሊ ሜትር ወይም አኪሬሲ ደረጃ አንድ የቅየሳ ባለሙያ ብቻ በመጠቀም ቀናት ይፈጅ የነበረውን የቅየሳ ስራ ወደ ሰዓታት ማሳጠር ስለሚያስችለን ጊዜና ወጪን በእጅጉ ለመቆጠብ ይረዳናል። ስለዚህ ኮርስ እና እንዲህ ያለው ቴክኖሎጂ እንዲህ ለሀገር የሚበጅ የሚጠቅም ስራ ለመስራት የሚያስችል መሆኑን መግለጽ እፈልጋለሁ።